የዚህ ተጫዋች ጉዳይ በተለያዩ ጊዜያትና ወቅቶች ላይ መነጋገሪያ ርዕስ ሆኖ ቆይቷል። አንዳንድ ጊዜ በጠባዩ ምክንያት፣ አንዳንድ ጊዜ ደግሞ ከክለቡ ጋር በገባበት ሰጥ አገባ፣ አለፍ ሲል ደግሞ በዚህ ክለብ ይቆያል ወይም አይቆይም በሚለው ዙሪያ ብዙ ሚዲያዎች የዚህን ተጫዋች ስም እያነሱ ሲቀባበሉትና ርዕሰ ዜናዎችን ሲሰሩ ቆይተዋል ቪኒሽስ ጁኒየር አሁን ደግሞ በዚህ ክለብ ያለው ቆይታ አጠራጣሪ ሆኖ ብዙዎችን እያነጋገረ ይገኛል። ምናልባትም በቀጣዮቹ የዝውውር መስኮቶች ላይ የዚህን ተጫዋች ስም በተደጋጋሚ ጊዜ ልንሰማው እንችላለን። እነዚህ ሚዲያዎች እንደሚዘግቡ ከሆነ ከተለያዩ ክለቦች ጋር የዚህን ተጫዋች ስም እያያያዙ በማንሳት እነዚህ ክለቦች ለቪኒሽስ ፍላጎት አላቸው፣ ተጫዋቹን ለማስፈረም ፍላጎት እያሳዩ ነው የሚሉ መረጃዎችን እየሰሩ ይገኛሉ። ከነዚህ ከተጠቀሱ ክለቦች መካከል ደግሞ አንዱ የምዕራብ ለንደኑ ክለብ ቼልሲ ነው። እነዚህ የምንሰማቸው መረጃዎች ምን ያክል እውነት ናቸው? ተጫዋቹስ እስካሁን በሪያል ማድሪድ ኮንትራቱን ያላራዘመው ለምንድን ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውዴ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ እና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይት አደርጋለሁ። እንግዲህ የቪኒሸስ ጁኒየርን ጉዳይ በዚኛው ፕሮግራማችን ላይ የምንመለከት ይሆናል። ተጫዋቹ እስካሁን ድረስ በሪያል ማድሪድ ኮንትራቱን ያላራዘመም፣ በርካታ ክለቦች ደግሞ የተጫዋቹ ፈላጊዎች ሆነው ቀርበዋል። ከዚህ ባለፈ ተጫዋቹ ለምንድነው በሪያል ማድሪድ እስካሁን ኮንትራቱን ያላራዘመው? እነዚህ ክለቦችስ ተጫዋቹን ፈልገው ሲመጡ ሪያል ማድሪድ ምን አይነት ምላሽ ሊሰጣቸው ይችላል? የሚለው ጉዳይ አነጋጋሪ ሆኖ አሁንም ድረስ በእግር ኳሱ ከምንሰማቸው አዳዲስ ጉዳዮች መካከል አንዱ ሆኗል። እንግዲህ እንደምታውቁት ቪኒሽስ ጁኒየር በሪያል ማድሪድ እጅግ በጣም ወሳኝና ቁልፍ ከሚባሉ ተጫዋቾች መካከል አንዱ ስለመሆኑ ያለ ጥርጥር አፍ ሞልቶ መናገር ይቻላል። በተለይም ያለፉትን ዓመታት የሪያል ማድሪድን የስኬት ዓመታት ስናስታውስ ክለቡ የቻምፒዮንስ ሊግ ዋንጫዎችን፣ የስፔን ላሊጋ ዋንጫዎችን፣ ሌሎች ስኬቶችንም ሲያሳካ ቪኒሽስ ጁኒየር የዚህ ቡድን አባል መሆን ብቻም ሳይሆን ለእነዚህ ስኬቶች እንደ አንድ ጥሩ ውጤታማ ተጫዋች ማበረከት የሚጠበቅበትን ነገሮች በሙሉ ያደረገን በመሆኑ ለሪያል ማድሪድ ያለፉትን ስኬታማ አመታት የዚህ ተጫዋች ሚና አለመጥቀስ በፍጹም አይቻልም። ሆኖም ግን በተለይ ደግሞ የሆኑ ጊዜያት ላይ ቪኒሽስ ጁኒየር እንደው ግርግር ማያጣው፣ በተደጋጋሚ ጊዜ ሚዲያዎች የእሱን ስም ለማንሳት እስከሚቀላቸው ድረስ በጣም በአብዛኛው ጊዜ ማለት በሚቻል ሁኔታ የዚህ ተጫዋች ስም በተደጋጋሚ ጊዜ ሲያነሱ እናያለን እንሰማለን። ለምሳሌ በዘረኝነት ጥቃት ምክንያት በተለይም በቅርብ ዓመታት እንደሱ የዘረኝነት ውርጅብኝ የወረደበት ተጫዋች እኔ በግሌ አለ ብዬ አላስብም። በቅርብ ጊዜያት ሜዳ ውስጥ ብዙ አይነት የዘረኝነት ስድቦች፣ የዘረኝነት ጥቃቶች የሚሰነዘርበት ተጫዋች ነው። ከዛ ደግሞ ራሱን እንኳን ዲፌንድ ለማድረግ እንዳይሞክር የማድረግ ያክል በጣም ብዙ ተጽዕኖዎች ሲደርሱበት እናያለን። ሚዲያ ላይ እየወጣ እስከ ማልቀስ ደረጃ ነገሩ በጣም ከአቅሙ በላይ እንደሆነም ሲናገር የቆየባቸው ሁኔታዎች ነበሩ። ተስፋ አልቆርጥም እኔ እቃ እስከ መጨረሻው ድረስ ሞክራለሁ የሚሉ አይነት ሀሳቦችን ይሰጥ ነበር። በኋላ ላይ የባለንዶር እጩ ሆኖ ከአንድ የውድድር ዓመት በፊት ከሮድሪ ጋር ለመጨረሻው የባለንዶር እጩ ከታጫ በኋላ ሮድሪ አሸነፈ። ሮድሪም ሲያሸንፍ ብዙዎቹ ቪኒሺየስ ጥቁር ተጫዋች ስለሆነ ነው፣ በቆዳው ቀለም ምክንያት ነው ምናምን የሚሉ በጣም ብዙ አይነት ነገሮችን ስንሰማ ቆይተን ነበር። ይሄንን በቅርብ ጊዜያት የምናስታውሳቸው ነገሮች ናቸው። ከባለንዶር ሽልማት በኋላ ደግሞ ተጫዋቹ ፐርፎርማንሱ ሲወርድ ያ ምናቀው ቪኒሽስ ጁኒየር በዛ ፐርፎርማንስ ልክ አልተመለከት ነው። በዚኛው ባለንዶር እንኳን በጥሩ በሚባል ደረጃ ይዞ አላጠናቀቅም። ይሄ ከአንድ እስከ አምስት ወይ ከአንድ እስከ አስር በሚባለው ደረጃ ውስጥ ይዞ አላጠናቀቅም እና ከዚህ ተጫዋች ጋር ተያይዞ ብዙ ነገሮች ይነሳሉ። ከዛ ደግሞ ከክለቡ ጋር ምን አይነት ሰጣ ገባ ውስጥ ነው የገባው። በተለይም ደግሞ ከክለቡ አሰልጣኝ ጋርም እንደው እስከ መነጋገር ደረጃ ከዣቢ አሎንሶ ጋር እስከ መነጋገር ደረጃ የደረሰበት ጊዜ እንዳለም ጭምር ይታወሳል። እና እንግዲህ ቪኒሽስ ጁኒየር በተለይም ደግሞ አንዳንድ ሜዳ ላይ የሚያሳያቸው ጠባዮች፣ አንዳንድ ሁኔታዎቹ ብቻ በጣም ብዙ የሚያነጋግሩ ርሶች ሲፈጠሩ በዚህ ተጫዋች ዙሪያ በተደጋጋሚ ጊዜ እናያለን፣ እናስተውላለን። አሁን እንግዲህ ተጫዋቹ ኮንትራቱ ሊያልቅ የቀረው አንድ አመት ነው። ይሄንኛው ክረምት አልፎ ልክ በዛኛው ክረምት ሲመጣ የተጫዋቹ ኮንትራት ከሪያል ማድሪድ ጋር የሚያበቃ ይሆናል። እንግዲህ ኦልሞስት የቀረው በሪያል ማድሪድ አንድ ዓመት ከምናምን ጊዜ ነው ማለት ነው። እና ቪኒሸስን የሚያክል ትልቅ ተጫዋች ደግሞ በተለይም በዚህ ልክ በጣም የቀረው የኮንትራት ጊዜ ጥቂት ሆኖ ሳለ ክለቡ ለምንድን ነው በተጨማሪ ዓመታት ውስጥ ተጫዋቹ እንዲጫወት ኮንትራቱን እስካሁን ድረስ የማያራዝምለት የሚሉ አይነት ጥያቄዎችን በተደጋጋሚ ጊዜ ሲያነሱ ነበር እና እስካሁን ተጫዋቹ ኮንትራቱን አላራዘመም። ቅድም እንዳልኳችሁ በ2027 ነው ኮንትራቱ የሚያበቃው እና የኮንትራት ንግግሩ ተቋርጧል። ተቋርጧል ብቻ ሳይሆን ሙሉ በሙሉ ባልተሳካ ሁኔታ ነው ያለቀው ወይም የተጠናቀቀው። እንግዲህ ሁለቱ አካላት ሪያል ማድሪድ እና ቪኒሽስ ጁኒየር በዚህ ተጫዋች ኮንትራት ጉዳይ ዙሪያ ማለት ነው ያ የተጫዋቹ ወኪልንም ጨምሮ እዚህ ጉዳይ ላይ ሲነጋገሩ ነበር ግን ስምምነት ላይ ሳይደርሱ ነው ነገሮች የተፋረሰው እና የተቋጨው ማለት ነው። በተለይም እንዳይስማሙ ያደረጋቸው ነገር ተብሎ የሚጠቀሰው የተጫዋቹ ደሞዝ ጉዳይ ነው። እንግዲህ ተጫዋቹ ይከፈለኝ ብሎ ያቀረበው የደሞዝ ጥያቄ አለ፣ እነሱ ደግሞ ያቀረቡለት የደሞዝ መጠን አለ። በዛ መካከል ስምምነቶች አልተፈጠሩም እና ያ መሆኑን ተከትሎ እንግዲህ በመጨረሻም ስምምነት ላይ ሳይደርሱ ነገሮቹ መቋጨታቸውን ነው በርካታ የስፔን ሚዲያዎችም ሲዘግቡ የቆዩት እና የሚገርማችሁ ይህንን ተጫዋች ለማስፈረም በርካታ ክለቦች ፍላጎት አሳይተዋል። በተለይ የሳውዲ ክለቦች የተጫዋቹን ይውንታ ያገኙ እንጂ ይህንን ተጫዋች ከመልቀቅ በፍጹም ወደኋላ አይሉ። እንደምታውቁት የሳውዲ ክለቦች በፊት በፊት እንኳን እድሜያቸው የገፉትን ተጫዋቾች ነበር በብዛት የሚያስፈርሙት። አሁን ከቅርብ ጊዜ ወዲህ ግን እድሜያቸው ገና ወጣት የሆኑ ሮጦ ያልጠገቡ ተጫዋቾችንም ሳይቀር መልታዊ ሚሊዮኖችን ኢንቨስት እያደረጉ እነዚህ ተጫዋቾች እንዲመጡ ሲያደርጉ እናያለን እና እውነን ለመናገር እንደው ከኳሱ ወጣ ብለን ኢምፐርሰን ብታዩት ምናልባት ሳውዲዎች የሚያቀርቡትን ገንዘብ ብታዩት በፍጹም አይናችሁን የምታሹበት ነገር አይደለም። በቃ በፍጹም አይን የሚያሳሽ አይነት ውልና ደሞዝ አይደለም የሚያቀርቡት። ለምሳሌ በባለፈው ክረምት የሳውዲው ክለብ አልሂላል ለቡርኖ ፈርናንዴዥ ያቀረበው ደሞዝ ዩናይትድ ከሚከፍለው በስንት እጥፍ፣ ምናልባትም ተጫዋቹ በአንድ ዓመት ምናምን የሚሰራውን ገንዘብ ነው እዚህ በወር ወይ በሶስት ወር ምናምን የሚሰራበትን ደሞዝ ያቀረቡለት የነበረው፣ ግን ተጫዋቹ አልፈልግም ማለት ባለቤቱ ማሳመነችው፣ እዚሁ እንግሊዝ ውስጥ ቀረ ማለት ነው። ግን አሁንም ደግሞ እንደዚህ አይነት ተጫዋቾችን ለማስፈረም ከፍተኛ ጥረት ሲያደርጉ ይታያሉ። እና የሚገርማችሁ ይህን ተጫዋች ለማስፈረም ሳውዲዎች በቃ ተጫዋቹ እሺ እኔ ከሪያል ማድሪድ እለቃለሁ የሚለውን ነገር እስከሚሰሙ ነው የሚጠብቁት እንጂ ይህን ተጫዋች በከፍተኛ ገንዘብ ከማስፈረም በፍጹም ወደኋላ አይሉም። አሁን አሁን ደግሞ የሚወጡት መረጃዎችና ሪፖርቶች እንደሚያሳዩት ከሆነ ደግሞ ቼልሲም እዚህ ነገር ውስጥ ገብቶበታል። ቼልሲ ይህንን ተጫዋች ለማስፈረም እና የዝውውር ጥያቄ ለማቅረብ ዝግጁ ነው የሚሉ መረጃዎች ከዛው ከስፔን እየወጡ ይገኛሉ። እንግዲህ 150 ሚሊዮን ዩሮ ወይ ደግሞ 132 ሚሊዮን ፓውንድ ለሪያል ማድሪድ ለማቅረብ ቼልሲዎች ዝግጁ መሆናቸው ነው እየተገለጸ የሚገኙ። እንግዲህ እንደምታውቁት የሀገሩ ልጆች እዛው ቼልሲ ውስጥ የሚጫወቱ አሉ እነ ኤስቴቫ ዊሊያን፣ እነ ዣ ፔድሮ። እሱም ደግሞ እንግዲህ ከነዚህ አገር ልጆች ጋር በቼልሲ የሚጫወትበትን እድል ሊያገኝ ይችላል። በእርግጥ ዝውሩ ቀላል የሚባል አይደለም። እውነን ለመናገር እንዶ ቢሆንና ቼልሲዎች ተሳክቶላቸው ለዚህ ተጫዋች ከፍተኛ የዝውር ገንዘብ አቅርበው ከዛ በኋላ እንደራደራለን ቢሉ ዝውሩ ቀላል አይሆንም። ምክንያቱም አንደኛ ሪያል ማድሪድ ትልቁ ተጫዋቹ ነው እና እንዲለቅባቸው አይፈልጉም። ምናልባት ከኬሊያን ምባፔ ቀጥሎ ሁለተኛ ደረጃ እንደ በትልቅነት በስም በሜሪት ደረጃ ካየ ነው ቪኒሽስ ጁኒየር ነው እዚህ ቦታ ላይ ልናስቀምጠ የምንችለው። ኢቨን እነ ጁድ ቤሊንጋምን እንኳን ብታዩ በተለይ በእንግሊዝ ሚዲያዎች ካልሆነ በስተቀረ የቪኒሽስ ጁኒየርን ያክል ቦታ የሚሰጠው ነው ወይ የሚለውን ጥያቄ እዚህ ጋር ማንሳት እንችላለን። ዞሮ ዞሮ ኤል ለነጻሬ ንጻሬ ለማቅረብ አይደለም እንደዚ ያልኩት፣ ግን አሁን ሪያል ማድሪድ ችግር የለበትም። እንደዚ አይነት እንደ ቪኒሽስ አይነት አምስት አስር ተጫዋቾችን ያስፈርማል። እዛ ወደ ደቡብ አሜሪካ ስካውቶችን ይልካል። ከዛ በኋላ ሌሎች ተጫዋቾችን ልክ እነ ማስታንቱኖን እንዳስፈረሙበት አይነት ሌሎች በጣም ክህሎት ያላቸውን ተጫዋቾች ማምጣት ይችላሉ። ፍሎረንቲኖ ፔሬዚያውን በዚህ ችግር የለባቸውም እና ምናልባት ከዚህ ተጫዋች ጋር ሪያል ማድሪድ ሊያይ የሚችልበት እድል እየቀረበ እየመጣ ነው አሁን ምክንያቱም ስምምነት ላይ ካልደረሱ ተጫዋቹ ውሉን የማያራዝም ከሆነ በእርግጥ አሁን ላይ ያለ ስምምነት ቢቋጭም የሪያል ማድሪድና የቪኒሸስ ጁኒየር ድርድር ያለ ስምምነት ቢቋጭም የሆነ ሰዓት ላይ ደግሞ እንደገና ንግግሩን እንጀምር ብለው ንግግሩ ሊጀምሩት ይችላሉ። ከዛ በኋላ ወይ ሊስማሙም ይችላሉ። ግን ደግሞ አሁን አለመስማማታቸው ለሆኑ ክለቦች በር የሚከፍት ጉዳይ ነው። እንግሊዝ ውስጥ ላሉ ክለቦች፣ ሌሎች ክለቦች፣ ኢቨን እንደነ ፔዤ፣ እንደነ ባየር ሚኒክ ላሉ ከበርቲዎች። ከዛ ደግሞ የሳውዲ ክለቦችን በተመለከተ ብዙ ነገሮችን እናነሳለን። እና የሳውዲ ክለቦች ከበርቴዎች ናቸው፣ ገንዘብ የመውጣት ችግር የለባቸውም ሚሊዮኖችን ኢንቨስት አድርገው ቪኒሸስንም ሆነ ሌሎች ተጫዋቾችን ወደ ክለባቸው እንዲመጡ ሲያደርጉ ልናይ እንችላለን እና ሁኔታው በጣም ከባድ ነው የሚሆነው በዚህ ዝውውር ጉዳይ ላይ በጣም ዝውውሩ ወሰብሰብ ያለና ብዙ አይነት ሁኔታዎች የሚነሱበትም ጭምር ነው። ግን አሁን እነ ቼልሲ ወደ ተጫዋች ዝውውር መግባታቸውም ጭምር ነው እየተነገረ የሚገኘው። ይሄ እንግዲህ የሚያሳየን ምንድን ነው፣ ይሄ ምን ይነግረናል የሚለው ራሱን የቻለ አጠያቂ ጉዳይ መሆን ይችላል። ምክንያቱም ቼልሲ ጥሩ የፊት መስመር ተጫዋቾች አሉት እነ ጋርናቾ ዤሚጊቴንስ ስቴቫ ዊሊያን ኮል ፓልመር ዥ ፔድሮ እንዲሁ ደግሞ ፔድሮ ኔቶ ሊያም ዴላፕ ከዛ ደግሞ በውሰት የተሰጠው ኒኮላስ ጃክሰንን ጨምሮ ማለት ነው እና ይህንን ተጫዋች እንደው አስፈርሞት በቋሚነትስ ለማጫወት አቅዷል ወይ እነዚህ ሁሉ የሚጠየቁ ጉዳዮች ናቸው ግን ያው ይሄ ጀስት በሩመር ወይም ደግሞ በጭምጭምታ ደረጃ የወጣ መረጃ ነው እና ከዛው ከስፔን ደግሞ ታዋቂ የሚባሉት ሚዲያዎችም ሳይቀሩ ነው እነዚህን መረጃዎች ይዘው ሲወጡ የምንመለከተው። እና እስቲ እንመለከተዋለን። እናንተም የቪኒሽስ ጁኒየርን ጉዳይ እንዴት ትመለከቱታላችሁ? ተጫዋቹ በዛው በሪያል ማድሪድ ቢቆይ ይሻላል ወይስ ከሪያል ማድሪድ ቢወጣ የሚለውን ሀሳባችሁን በኮሜንት ላይ ልጽፉል እንችላላችሁ። ከዛ ባለፈ ግን ተጫዋቹ ወደ ሳውዲ የሚሄድ ከሆነ ያው ቅድም እንዳልኳችሁ በገንዘብ በሚሊየን ዩሮዎች ዶላሮች ተጫዋቹ መንበሽበሹ አይቀርም ግን ደግሞ የእግር ኳስ ኬሪየሩ በፍጹም ወደሚረሳበት ደረጃ ላይ የሚደርሰው እና ተጫዋቾች ይሄን አይወስኑም ብለን እርግጠኛ ሆነን መናገር አንችልም። ምክንያቱም በጣም ብዙ አይነት ነገሮች ስላሉ እና እንግዲህ የሌሎች ክለቦችም ተሳትፎ ከዚህ በኋላ ይጠበቃል ይህንን ተጫዋች በተመለከተ እና ሀሳቦቻችሁ ልጽፉ ልንችላላችሁ። እንግዲህ የውድድር አመቱ እስከሚያበቃ ድረስ ማለትም ይሄ አሁን የጀመረ ነው የውድድር ዘመን እስከሚቋጭ ድረስ ተጫዋቹ ውሉን የማያራዝም ከሆነ ግን ሌሎች ክለቦች የሪያል ማድሪድን በር ማንኳኳስ ይጀምራሉ። ሪያል ማድሪድም ከዚህ ተጫዋች ብዙ ሚሊዮኖችን ማግኘት ስለሚፈልግ ተጫዋቹን ሌሎች ክለቦች አሳልፎ ሊሸጠው ይችላል እና ይሄ እንግዲህ ምናልባትም በዚህ ውድድር ዓመት ከሚጠበቁ ጉዳዮች መካከል አንዱ ሆኗል። ቪኒሽስ ጁኒየር አሁንም የበርካታ ክለቦችን ቀልብ እየሳበ በርካታ ክለቦችም ተጫዋቹን እንደሚፈልጉ በተለያዩ ሚዲያዎች እየተዘገበ ይገኛል።